ያው እንግዲህ እግዚአብሔርና መስግን ተጨማሪ አንድ ሳምንት እድሜ የሰጠን ክብር ምስጋና ለሱ ይሁን። በዛ እንጂ ዛሬ ተመልካቹ በጣም ደስ ይላል። እንኳን ደና መጣች፣ በጣም ያምራል፣ በጣም መልክተን እያሉ ብዙ ሰዎች እየመጡ ነው። እንኳን ደና መጣች ራሱ እየጎበዘች ነው። በጣም ሙያውን እያሳደገችው ልትደር ደርሷል ቀኗ መሰለኝ። ምኗን የወደድከው ለሚለው ጥያቄ ግን የሚሰጠው መልስ አነፋፏ። ማን ነው ግን የሰርግ ሽለት ጎሮምሮሜ የሚለው ማን ነው? እንዴ፣ ሳክስ ነገር ከተነሳ የኔ ሰርግ ዕለት ጭፈራ መሀል ሼህ መሐመድ ሁሴን አላሙዲ ነበሩ እና እዚህ ላይ ዶላር አደረጉልኝና ሚዜዎች ሰብስበው ኪሴ ውስጥ ከተቱት እና የማስታውሰው ሰርጉ ልክ አልቆ እየወጣን እያለ አንድ ሳክስፎኒስት ከኋላዬ ሩሩሩ ወወወወ እያለ ነበርና ትዝ ሲለኝ ለምን እንደዋልኩና ከዚህ ውስጥ አውጥቼ ሁለት መቶ ዶላር እንትን ውስጥ የከተትኩለት እቺ ስን ብሎ አሁን ዶላር የለውም። እንዴት ይመጣ? አንድ ብሎ ነው የጠፋ። አንቺም ላይ እንግዲህ እንደዛ ይጠፋል ብሎ እንዴ ጋባዥ ተገኝቶ ደስ ይላል በጣም። ለማንኛውም በሚቀጥለው በእርግጠኝነት መልእክተ ቫለንታይንን ሳይሆን የእናቶችን ቀን ለማክበር እየተዘጋጀች ነው ቅናሽ በሏት ያው እንግዲህ ሳምንቱ እንዴት ነበር ሳምንቱ አሪፍ ነው ጥሩ ጊዜ ያሳለፋችሁ ለሳምንቱ እስኪ እንኳን በዚህ በዚህ ሳምንት ከተከሰቱት ጉዳዮች መካከል እንግዲህ ከ17 ዓመት በታች የሆነ የእግር ኳስ ውድድር የተካሄደ ነው። የኢትዮጵያ ብሔራዊ ቡድን በሚገርም ሁኔታ የኬንያቻውን ባሳለፍነው ሳምንት አሸነፈ። ኳ ደስ ይላል። ለመጀመሪያ ጊዜ ከአሁን በፊት አንደር ሰቨንቲ ሲባል ያስታውቃል። ፊታቸው ራሱ እድሜ ላይ ትንሽ እንቀሽም ነበር መሰለኝ የዘንድሮ ግን አንድ ዙር እንኳን አልተላጩም ጺማቸውን እና ትክክለኛ ስ ያስታውቃል አሁን የኬንያው አስር ቁጥር ፊቱን ስታየው አንተ በንለው ራሱ የሚያስቀስፈን ይመስለኛል። ይህን ያልኩበት ዋና ምክንያት ኢትዮጵያ ላይ ያገባው አንድ ጎልን መታሰቢያነቱን ለሁለተኛ ልጄ ብሏል። ትላሽ አያረግም። ከ17 ዓመት በታች ተብሎ ካገቡ በኋላ አንዳንዶቹ ይረሱትና ይላሉ ቢያ ማለት ምንድነው? በቅርብ ቀን ልጅ ይመጣል። 18 ሳይሞላ እንዴት ይወለዳል? ጎበዝ፣ ለማንኛውም ትክክለኛ እድሜ የምንነገሩ ጥሩም የሆነው ምንድነው ለራስ ነው። እድሜ መቀሸብ የለበትም። ኧረ ምንም ነገር መቀሸብ የለበትም። ለማንኛውም የኢትዮጵያ ብሔራዊ ቡድን በ17 ዓመት በታች ለምታደርጉት ተጋጥሎ እናመሰግናለን። የዛሬው ከ17 ዓመት በታች ነው፣ ነገ ትልቅ ሆነው እምንጓጓውን ድል የሚያመጡልን። በርቱልን እንበላቸው፣ እስኪ በርቱልን። አዎ ዋው ባሳለፍነ ሳምንት የተከሰቱ የተለያዩ ጉዳዮች አሉ። ከሰማኋቸው ነገሮች መሀል የሶሻል ሚዲያ የተከታይ ፍቅር መልእክት አለች። ተከታዮች ምን ያህል አለሽ? ቲክቶክ ላይ አንተ አስር ሺ ተከታይ አንዱ ሰባተኛ ነው፣ ስምንተኛ ጊዜ ተከሶ በቃ ይሄ እየጠጣ ሁልጊዜ ይሮጣል እና ፍርድ ቤት ተከሶ ለመሆኑ ይሄ ዘጠነኛ ጊዜ ነው። አሁን እየጠጣ ለምንድን ነው ከየመጠጥ ቤቱ የምትሮጠው? ሲባል ተከታይን ለማብዛት ነው። ያንተ አይነት ተከታይ ማለት ነው። ባሳለፍነው ሳምንት ከሰማናቸው ጉዳዮች መካከል እስኪ ይሄ በጣም አንደኛውና ለየት ያለው ነው። ፕሮፌሰር ብርሃኑ ነጋ መመሪያዎች ሴቶችን አርቲፊሻል ነገር የሚከለከለው አዲሱ የትምህርት ሚኒስቴር መመሪያ ወጣ። ጥሩ ነው። አርቲፊሻል ጸጉር ምናምን ጥሩ ነው። ሴሩ ኮንሴፕሽን ጊዜ አይፈጁም። ለብሰው ቶሎ ይሄዳሉ ወደ ትምህርት ቤት ሴት ተማሪዎች የጥፍር፣ የጸጉር፣ የከንፈር ቀለም መቀባት፣ ቅንድም መቀንደብና መኳኳል፣ አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት ቤት መሄድ የሚከለከል መመሪያ ትምህርት ሚኒስቴር አዘጋጀ። እንዴት አገኘ? አሪፍ። ድሮ ኢትዮጵያ አሁን አንዳንድ ሰው በስተርጅና ትምህርት ቢጀምር እንዴት ሊሆን ነው? እንደኔ አይነት እሳሁን ለምሳሌ በስተርጅና ልማር ቢልና እዚህ ጋ ቢያስለጥፍ አይደለ? ግን መመሪያው እንደ መመሪያ በጣም አስደሳቆ። አሁን የስነ ምግባር ነገር እየመጣ ያለ ይመስላል፣ ጥሩ ይመስላል። ባለፈው የተከለከሉትን ነገሮች እያየሁ ነበር። ካልቸር ዴይ፣ ኦልዲስ ዴይ፣ ቶሜቶ ዴይ። በጣም እኔ ቶሜቶ ዴይ በነገራችን ላይ በእኛ ዘመን ቶሜቶ ዴ አልነበረም። ቶሜቶ ዴ ባይ ዴ ምክንያቱም በየቀኑ ቲማቲም ነበረ የምበላው። እንደ አብረን ነው በእናታችሁ። አሁን ከዛ አልፎ ለካ ትንሽ አስቸጋሪ ነው። ለማንኛውም ትምህርት ሚኒስቴር የተማሪዎችን ስነ ምግባር ለመቆጣጠር ያዘጋጀው ረቂቅ መመሪያ ማንኛውም ተማሪ ከተፈጥሮ ጸጉር በስተቀር አርቲፊሻል ጸጉር መቀጠል አይችሉም ተብሏል። በቃ በቃ በእኛ ጊዜ ጸጉር ማሳደግ ራሱ አይደለም ሌላ መቀጠል ማሳደግ ራሱ ክልክል ነበር። አሁን በፀጉር ጉዳይ ላይ ስታይሰጥ ሱቀንቶን አይነት ስሜት እንዳይሰማችሁ። ይህን መመሪያ እንድን የሚጎዳውኛ ግን ከዛ አንጻር ስነ ምግብ ምግባር የሚለውን ነገር ለማምጣት ነው እና እዚህ ያሉት ተመልካቾችና በአንዱ የትምህርት ሚኒስቴርን መመሪያ እንዴት አገኛችሁት ሌላው ምናልባት ባሳለፉን ሳምንት አርሰናል ባየር ሙኒክን በሚገርም ውጤት አሸነፈ ሶስት ለአንድ እንዴት ነበረ አርሰናል ደጋፊዎች አርሰናል በነገራችን ላይ እኔ የባየር ሙኒክን አሰልጣኝ ሳየው ካምፓኒ ይባላል፣ ተጫዋችም ሆኖ አቃለው እያየው ነበረ። አሁን ደግሞ አሰልጣኝ ሆነና በጣም ድባቴ ውስጥ ገባው። እኔ እያረጀው ነው ሲጫወትም አይቸዋለሁ እያሰለጠነም ነው። በኋላ ላይ ግን ለካ ፂሙን ሳየው አንድም ነጭ ፀጉር የለው እሱ ነው እንጂ ጊዜውን የተጠቀመው እኔ አርጅቻ አይደለም ማለት ነው ብሬች ላይ ባየር ሙኒክን ትክ ብለው ለሚያየው ከአሰልጣኙ ይልቅ አሰልጣኝ የሚመስለው በረኛው የበረኛውን ፊታ እንደዚህ አ እኔ አንድ ጊዜ ና እስኪ፣ የኔ ጌታ ነው ግን ና፣ ደፋ። ተረጋጋ። የተከበረ ሰው አለ፣ በአንድ አለ ሰይፉ ቤቢኤስ ይባላል። የዘለ ትገባለህ። ትኩስ ነው፣ ጀርባን አቃጠለ ጊዜ ያው ከዛሬ አስራ ሁለት ዓመት በፊት በጣም ማፈቅራት ፍቅረኛ ነበረች። ታገቢኛለሽ ወይ? ምን አሰብሽ? እንጋባ ስላት ላስብበት ብላኝ ነበር እና ምን አገባኝ አሁን ዳተ እየመጣው አየዋት አሃ ያሳ ሷ አሰብሽበት ወይ ስላት አስቤበት፣ አሁን የሶስት ልጆች እናትና ባለትዳር ነኝ። አስራ ሁለት ዓመት ሙሉ እኔ አልገባኝም። ቆይ አንድ ጥያቄ ልጠይቅህ፣ ዝም ብዬ ሳይህ አንተ ራስህ ፍቅርም ምግብም የሚራበህ ይመስለኛል። አሁን ምግቡን የቆየሁት ከእሷ ጋር እየተጨቃጨኩ ነው ነው የምትለው? ልጆቿ የሚያማምሩ ነበሩ። እሺ ለእነሱ ሰጧቸው። በነገራችን ላይ እኔን እያሰበች ነው መሰለኝ። ያገባችው ልጇ እኔን ቁርጥ በላሱ በእናቱን ይወጣ ማተኛ እንዲህ አይነት ዴሊቨሪ ይስጣችሁ። አሁን ላይ ይቅርታ ነው የመጣው። ይቅርታውን ተቀበልክ? ምን ግን ማን ነው ይሄ ሰውዬ? ይበረገት መስኪና ቴዲ ቴዲ፣ በትርፍ ሰዓት ነው ዴሊቨሪ የምትሰራው? ቴዲ በሙሉ ጊዜ በትርፍ ሰዓት ነው፣ ቲያትሩን? የሙሉ ሰዓት ዴሊቨሪ ነው፣ በትርፍ ሰዓትህ ቲያትሩን ነው። ምን ነው እንባን ባለ ተናፍቃለች በጣም አሁን ይሁን፣ ለሷ መርሳት አለብህ። እሷ የሌላ ነች፣ ከሌላ ወልዳለች፣ አልክ አይደል? እንደ የራስህን መፈለግ ነው። አሁን በቴሌቪዥን ሚሊዮኖች እያዩ ነው። በሚቀጥለው በእርግጠኝነት ሄዲ የልጅ አባት ሆኖ ከፍቅረኛው ጋር እዚህ ይመጣል። ከእሷ ከሁኑ ጋር ነው። እሷ ማወለደች እኮ እኔ ቋን ነገር ልንገር እሷን እርሳና ለሌላ አዲስ ይወት ተገዛሳትይሄ እና ታዲያ ምን ተሻለ? ፍቅር ላይ ገገማ ነኝ። ካፈቀር ካፈቀርክ ነው። ከዛ ነው። እስካሁን ሰባት ብቻ ነው ፍቅረኞች። ካፈቀር ካፈቀርክ ነው። ገገማነ ዋው በጣም አንጀት የምትበላ አፍቃሪ ነህ። ይህ ቴዲን በእናታችሁ በጣም አክብሩት አድንቁት። ተጣማ ዴሊቨሪ የምትፈልጉ እንግዲህ በየቤቱ ያደርሳል። ከላዩ ላይ ቢበላ ነው። አዲስ ቲያትሩን መልቲን ለማስተዋወቅ እዚህ ተገኝቷል። ቴዲን እንግዲህ በኋላ ላይ እንጠራዋለን። ለማንኛውም አመስግናችሁ ሸኙ። ቴዲ ያው ምንድነው ደራብ ደፋ ነው፣ በጥርፍ ሰዓት እየሰራ ነው። መልቲ በጣም አነጋጋሪ የሆነ ቲያትር ነው። ወጣቶች ናቸው እና ቡን ጨምሮ በዚህ ቲያትር ላይ እንግዲህ በአዶት በይታ ላይ ነው ያለው ቲያትርን ከፍ ከፍ ሁሌ እናደርጋለንና የመልቲ ካስቶች እዚህ ነው ያሉት። ለመልቲዎች በእናታችሁ በዚህ የመዝናኛ ዝግጅት ላይ አቡ ወለድ ተዝናኑ ብሏቸዋል። የጥንት የጠዋቱ ባለ ሕፃን ልጅ ምልክቱ አዲስ ትዝታ ሊሆን የድሮን ትዝታ ሊቀሰቅስ አቡ ወለድ ወደ ያላችሁበት አቡ ወለድ እናመሰግናለን። ሳቅ ጨዋታ ብቻ አይደለም የጽድቅ መንገድ ላይ የቆሙ የተለያዩ ወገኖች አሉ እባካችሁ አግዙን ይላሉ። የእነሱን ቪዲዮዎች ደግሞ አይተን እንመለስ። ውድ ኢትዮጵያውያን በኃይሉን እናግዙ። የፊልም ተዋናይ የቲያትር ባለሙያና መምህር በኃይሉ ዘለቀ ገብረ ክርስቶስ በተማሪዎቹ ተወዳጅ የሆነ መምህር ነው። በዚህም በፊልም ኢንዱስትሪው በቲያትር ዘርፉም ቢሆን በርካታ የመድረክ ተዋንያን፣ ጸሐፊያን እና የመድረክ አዘጋጆችን አፍርቷል። ስለዚህ ሕክምናው የኢትዮጵያው ሰልጥ ነው ሰራት ስናደርግ ህክምናው ህንድ አገር እንደሚገኝ አፖሎ ሆስፒታል ውስጥ ህክምናው እንደሚሰጥ አረጋግጠን እዛ ሄጄ መታከም እንደሚችል ጓደኞቼ አረጋግጠውልኝ ሁሉ ነገር ጨርሼ ነገር ግን የአፖሎ ሆስፒታል ህክምና ወደ ሀያ አንድ ሺህ የሚባል በእኔ አቅም ትንሽ አስቸጋሪ ነው።

ለሁለት ዓመት ያህል ለካንሰር ህክምና የቆየው ሲሆን በዚህም የኬሞቴራፒ የጨረር ህክምና ሌሎችም ህክምናዎችን ሳያደርግ የቆየው ሲሆን እንዲሁም የደም ምርመራ ውጤቴ ላይ ለውጥ ስለተገኘ የአጥንት ስካን ፔቲስካን እንዳደርግ በዶክተር ታዞልኛል። ወደ ውጭ አገር ሄጂ ለምርመራ እና ሕክምና ለማድረግ አቅም ስለሌለኝ፣ አነሰ በዛ ሳትሉ እጃቸውን እንድዘረጉልኝ በፈጣሪ ስም እንድታግዙኝ ስል ከካንሰር ፈጽሞ ለመዳን በማደርገው ትግል በጸሎታችሁና በገንዘባችሁ አግዙኝ ይላለው። ይህንን እያልኩ ለምታረጉልኝ ትብብር እያመሰገንኩ ፈጣሪ ጤናችሁን ይስጥልኝ አመሰግናለሁ ያው እንግዲህ ብዙ ደጋግ ሰዎች አሉ የሰይፉ ኢቢኤስ ተመልካቾች በሀገር ውስጥም በውጭም ሃይማኖታቸውን ዘራቸውን ጾታቸውን ሳያዩ ስለታመሙ ብቻ እግዚአብሔርን የሚያስደስት ስራ ይሰራሉ እነሱን በማገዝ ለእነዚህ ደጋግ የሰይፉ ኢቢኤስ ተመልካቾች ሁሌም እንደምንለው አላህ ይስጥልን እግዚአብሔር ይስጥልን ብለናል ናመሰግ ተመልካቹ እንደሚያጨበጭበው እኮ ቻኖሊ ነው አይደለ? ያው ዴሊቨሪው እኮ አንድም የቆየው በዛ ነው። ለቻኖሊ እናመሰግናለን። ቻኖሊ ሲቲ በጣም ነው የምናመሰግነው። ሰይፉ ቤቤስ የተለያዩ እንግዶች አሉ። ዛሬ ያለ ፕሮግራም ነው። ተመልካቹ በጣም ደስ ይላል። ቅኝት ባንድ በነጭ ማሊያ ሪያል ማድሪድን መስሎ እዚህ ተሰልፏል። ሪያል ማድሪድ ባንድ በጣም ነው የምናመሰግነው። ከመሸጋገሪያው በኋላ ሁሉም አዳዲስ ነገር ይቀርባል። ቅኝት የታል?